ብስምላህ አራህማን ራሒም እጅግ በጣም አዛኝና በጣም ሩህሩህ በሆነው በአንድ አላህ ስም ይጀምራለሁ። አሰላሙ ዓሌይኩም ወራህመቱላሂ ወበረካቱሁ። የተከበራችሁና የተወደዳችሁ የአልቁዱስ ኢትዮጵያ ቻናል ቤተሰብ አባላትና ታዳሚያን በዛሬው ከታሪካም ፕሮግራም 99 ሰዎችን የገደለው ግለሰብ ታሪክ በሚል ርዕስ አንድ አስተማሪ ታሪክ ይዤላችሁ ቀርቤያለሁ። ታሪኩም እንደሚከተለው ይቀርባል። ቆይታችሁ ከኔ ጋር ይሁን። አንድ ጊዜ 99 ሰዎችን የገደለ ሰው ነበር። አስከፊ ወንጀሉ ቢኖርም በሰራው ተጸጸቶ ይቅርታን ለመፈለግ ፈለገ። ተውባ ገብቶ በአላህ ዘንድ ይቅርታን የሚያገኝበት ተስፋ እንዳለ ለማወቅ ወሰነ። አንድ አላህንም የሚፈራ ጻድቅ ሰው ፊት ቀርቦ 99 ሰዎችን ገድያለሁ ንስሓ ለመግባትና ይቅርታ ለማግኘት እድለዋለኝን ብሎ ጠይቀው። ይህ አላህን ፈሪ ግለሰብም በወንጀሉ ግዝፈት ደንግጦ፣ የለም ለአንተ ይቅርታ የለም ሲል መለሰለት። ሰውየውም ይህንን ሲሰማ ተቆጣና በቁጣ ስሜት ውስጥ ሆኖ አላህን ፈሪውን ግለሰብ ገደለው። በዚህም የገደላቸውን ሰዎች ቁጥር መቶ አደረሰ። ዓሊም ፍለጋ ይህ ግለሰብ ይቅርታን አጥብቆ የሚፈልግ ሰው ተስፋ አልቆረጠም! አንድ ዓሊም ፈለገና ያንን ጥያቄ ጠይቀው፣ መቶ ሰዎችን ገድያለሁ ተውባ ለመግባት ተስፋ አለኝን? ዓሊሙም መለሰ፣ አዎን በእርግጥ አለ። በአንተና በአላህ ራህመት መካከል ማሊቆም ይችላል። ነገር ግን በእውነት ንሳ መግባት ከፈለክ ያለህበትን አካባቢ ለቀህ መሄድ አለብህ። ጻድቃን ሰዎች ወደሚኖሩበት አገር ሄድ፣ እናም እዚያ አላህን ከነሱ ጋር አምልክ። ወደ ቀድሞ ቦታ አትመለስ፣ ምክንያቱም እሱ መጥፎ ምድር ነው። የሰውየው ልብ በተስፋ ተሞላ፣ እናም ወዲያውኑ ወደ ጻድቃን ምድር ጉዞ ጀመረ። የሰውየው ሞት እየተጓዘ ሳለ ወደ መድረሻው ሳይደርስ ሞት ደረሰበት። የራህመት መላእክትና የቅጣት መላእክት ወረዱና በነፍሱ ላይ ክርክር ጀመሩ። የቅጣት መላእክት ይህ ሰው መቶ ግድያ ፈጽሟል፣ ምህረት አይገባውም ሲሉ ተከራከሩ። የራህመት መላእክት ደግሞ እርሱ ግን ንሳ ገብቶ ነበር፣ እናም ለአላህ ሲል ህይወቱን ለመለወጥ በጉዞ ላይ ነበር ሲሉ ተቃወሙ። ክርክሩን ለመፍታት አላህ ሌላ መላእክት በመካከላቸው እንዲያስታርቅ ላከ። ይህ መልአክም በሰውየው እና በሁለቱ ምድሮች መካከል ያለው ርቀት እንዲለኩ መካከራቸው፣ እርሱ ጥሎት የወጣው የክፋት ምድር እና የተጓዘበት ያለው የጻድቃን ምድር፣ ወደ የትኛው ምድር እንደሚቀርብ መለኪያው እጣፈንታውን ይወስናል። የአላህ ረህመት። በአላህ መለኮታዊ ውሳኔ ሰውየው ወደ ጻድቅነት ምድር የነበረው ርቀት በአንድ ሰንዝር ብቻ ቀርቦ ተገኘ። ስለዚህም ይማል የራህመት መላእክት ነፍሱን ወደ ጀነት ወሰዷት። በሌላ የሀዲስ ዘገባ ላይ አላህ ምድርን በሰውየውና በጻድቅነት ምድር መካከል ያለው ርቀት እንድትሰበሰብ አዘዘ። በዚህም ይቅርታን እንዲያገኝ ተደረገ። ከታሪኩ የምንማራቸው ትምህርቶች አንደኛ የአላህ ምህረት ወሰን የለውም። አንድ ሰው የሠራው ኃጢአት የቱንም ያህል ከባድ ቢሆን ከልቡ ተውባ ከገባና ለመለወጥ ከወሰነ የአላህ ራህመት ሊያጠቃልለው ይችላል። ሁለተኛ፣ የቅንነት ጥረት አስፈላጊነት። ሰውየው በቃል ብቻ ንስ አልገባም፣ የኃጢአተኛውን አካባቢ ትቶ ወደ ጻድቅነት በመጓዝ ተግባራዊ እርምጃ ወሰደ። ሶስተኛ ተስፋ መቁረጥን ማስወገድ። ታላቅ ስህተቶችን ብንሰራም እንኳ የአላህን እዝነት ተስፋ ልንቆርጥ አይገባም። አራተኛ እውቀት ቁልፍ ነው። ዓሊሙ ከአምላኪው ይልቅ የአላህን ራህመት በተሻለ ሁኔታ ተረድቷል። ይህም ከአምልኮ ጋር እውቀትን የመፈለግን አስፈላጊነት ያጎላል። ምንጭ ሰሒህ አልብኻሪና ሰሂህ ሙስሊም ዘግበውታል። ይህ የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ታላቅ ሐዲስ የአላህን የምህረት ታላቅነት ያሳያል። ለዛሬ ያዘጋጀው ታሪክ ይህን ይመስላል። የዛሬን በዚህ ያበቃው፣ የአላህ ፍቃድ ሆኖ በሌላ ተመሳሳይ ታሪክ እስክንገናኝ የአላህ ሰላም እና እዝነት እንዳይለየን እየተመኘው በዚሁ እሰናበታችኋለሁ። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ።